ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? በዚህ ሁሉም ነገር ሰላም መልካም ነው። እንዴት እንዴት አድርገን መስራት እንዳለብን ትፋን እንዴት አድርገን ወደ ኋላው ውያት መቀየር እንዳለብን ማለት ነው፣ ይዤላችሁ አዲስ ፈጠራ ይዤ መጥቻለሁ ማለት ነው። ነገ ይለቀቃል። ግን ሰብስክራይብ ላይክ፣ ሼር፣ ኮሜንት እያረጋችሁ ስለምታበርታቱ እጅግ ጋር አመሰግናለሁ። አሁንም ሼር፣ ላይክ፣ ሰብስክራይብ ኮመንት እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። ሰላማችሁ ብዙ ይበል። ጣፋጭ ጣፋጭ የሆነ የተፊሀ አሰራር ወይም የአፕን አሰራር ማለት ነው። ሀላውያት እንዴት አባቱ እንደሚጎደድ እጅግ አድርጌ ነው የምነግራችሁ። በደስታ ነው እላችኋለሁ። እኔ ያወቁትን ለማሳወቅ ዝግጁ ነኝ ውዶች። ልየተወደዳችሁ ነው የተከበራችሁ ውድ ጓደኞች ዛሬ ትፋ ካላዊያት እንዴት አድርገን መስራት እንችላለን? የሚለውን ነው ይላችሁ የመጣሁ ማለት ነው። ይህ ትፋ ነው እንደምታዩት፣ ይ ትፋውን ላይ ላዩ እናነሳዋለን ማለት ነው። ጥቁር ጥቁር ያለውንም እናነሳዋለን። የተበላሽ ነገር ካለው ውስጡንም እናያለን ማለት ነው። አብረን እናያለን፣ አብረን እንሰራለን ማለት ነው። አጅና መስራት ሚች ከቤት መስራት ይቻላል፣ ግን እኔ ውጭ ስላለ የውጭ እንሰራለሁ ማለት ነው። ይህ ነው አጅ ነው ማለት ነው። ይህ በጣም ነው አጅናለ ማለት ነው። አሁን ይሄኛው ማለት ሲዚን የተዘጋጀ አጅና ነው ያለ ማለት ነው። ይሄን ደግሞ ዛ መስራት እንዳለብን አብረና ያለን ማለት ነው። አያችሁት ይሄ ነው ማውጣት አልፈልግም። ይሄ ነው ይሄን ማስገዛት ትችላላችሁ ማለት ነው ምንም ወረቀቱ በደንብ ካልታያችሁ ይህ ነው ማለት ነው አብረን እንሰራለን። ማውጣት አለብን ማለት ነው የተበላች ነገር መሰረችሉ ይህ ማድረግ ይቻላል ማለት ነው። ይህኛውም መሆን ይችላል። እንዲያውም ለመክሳት የሚፈልጉ በጣም እንደ ሎሚ ፍንጠጥ ያለ ፍንጠጣ ማለት ነው። ይህ በጣም ማለት ማለት እንትን እንከትፋለን ማለት ነው። አብራችሁ ተከታተሉ። ማሳያችሁ ነገር ነው። ለምናቱ በጣም ተወዳጅ ምግብ በጣም ነው ማለት ነው። ማሳያችሁ ነገር ለእናንተ ይጠቅማል ያልኩትን ነው እንጂ ዝም ብዬ ወይም ወይ ለማግኘት አይደለም። ስለዚህ በጣም ይጠቅማቸዋል፣ በጣም ይጠቀሙት። ስራ ስለሆነ ድረስ በተለይ ምግብ የምንሰራ ሰዎች ያለው እኔ ማላውቀው እናንተ ታውቁታላችሁ፣ እናንተ ማጣቁት ላውቀው እችላለሁ። ስለዚህ መደጋገፍን ይልመድብን ማለት ነው። ላይክ ሸር ብቻ ሳይሆን እውነቱ ትክክለኛውን መንገድ ማሳየት አለብን ማለት ነው። እንደተለመደው ወይም ዝም ብሎ በሚበላ ወይ ተቆራርቶ ነው የሚበላ አብዛኛው ቤት ማለት ነው። ግን ይህም ደግሞ ለውሃ ላውያ መቀየር ይቻላል ማለትም፣ ቀይረን መብላትም ይቻላል ላሰሪዎቻችንም ይደሰታሉ ማለት ነው። ስለዚህ ይሄን አሁን እኔ ውስጡን የውስጡ ፍሬ ትሪ እያወጣሁ ነው። ከዛ ከትፈዋለሁ በደንብ አድርጌ ከትፈዋለሁ። የውስጡ ፍሬ አወጣዋለሁ ማለት ነው። ምንም አይጠቅም ማለት ነው። ምንም ነገር እንዲገባ አይፈቀዱም ማለት ነው። የውስጡን ነገር እናወጣለን ማለት ነው። ሰላማችሁ ዘለበት ተረፈ ሀገራችን ኢትዮጵያ ሰላም ያርግልን። እውነት ለመናገር በጣም አሳሳቢ ደረጃ ደርሰናል። የሞተላት የደማላት ሕዝብ ተቀምጦ ያልሞተ ያልደማ እየበላ ስናይ እንደ አንድ ኢትዮጵያዊ እንደ አንድ ማህበረሰብ በጣም የሚሰማኝ እውነት ለመናገር እንጃ ይከብዳል ለጭንቅ ጊዜ የተፈለገ ሰው አሁን እንደገና ማሳደድ እ ይከብዳል እጅግ በጣም ይከብዳል ማለት ነው። እንደእኔ ፈጣሪ ከእውነት ጋር ነው እያስባልና አሁን ከእውነት ጋር ይሁን ፈጣሪ ፈጣሪ አይረሳም። አሁን ደጋ ብ ፈጣሪ ከእውነት ጋር ስለሆነ ነ እውነት ደግሞ ህዝብ ደግሞ አውነት ጋ ያሸንፋል ማለት ነው። ፈጣሪ ህዝባችን ይጠብቅ። ለችግሩ ብዙ ነገር ተብሏል። ፋኖ ፋኖ ተብሎ ተዘፍኖለታል። ቀመኝ አይደለም ማሳዳጅ አይደለም፣ ግን ምን ይደረግ እና እንደዚህ ክብር ምስጋና ይሁንና ፈጣሪ እሱ ምስጋና መውሰድ ማለት ነው። በጣም እናም ጨርሻለሁ። እንደዚህ አድርገን ጨርሰናል፣ አሳምረን ከትፈነው ጨርሻለሁ ማለት ነው። አሁን ይህን መስራት የሚጠበቅብ አብረን እንሰራለን። ዝብዳ እናረጋለን፣ ቅቤ ማለት ነው። ሁለት ማንኪያ ማድረግ ያለብን ማለት ነው። ሁለት ማንኪያ አርገና እስከሚቀልጥ ድረስ ይቀልጣል ማለት ነው። አሁን የሚጠበቅብን ሚጨምራ ማለት ነው። የአማራ አርገነዋል ማለት ነው። አሁን ስኳር እንጨምራለን። ሁለት፣ ሶስት፣ አራት በደር ማለት ነው። በኛ እርፋ ይባላል በነሱ ደግሞ ደርስን ማለት ነው። ይህም ይበቃችኛል ይላል ማለት ነው። ቀላል ነው። በቀላሉ በቀላሉ ሀላውያ ሰራን ማለት ነው። እንደዚህ አርገን ትንሽ አይደል ያድርገን አሳምረን ቅድም ያሳየዋችው አጅና ማለት ነው። እንደዚህ ያማረ መስሏል ማለት ነው። ውስጥ አስቀምጪው ማለት ነው ላይ ይህ እንዳይነካው ምን ማድረግ አለብን? ይህ ፌስታን ማንሳት የለብንም ማለት ነው። ምክንያቱም ፌስታን ማንሳት የለብ እንደዚያ ግን ማሳት ይችላሉ። ማለት ነው ማለት ነው እና እንደዚህ እያደረጋችሁ ቸው ነው ማሳደረው እንግዲህ እንዴት ተጨርሰና ደስ ይለኛል ነው ማለት ነው። ወጣ ወጣ ሁሉም መዝጣት ይቻላል ማለት ነው። አሁን ጨርሻለሁ ማለት ነው። ስለዚህ እንደዚህ እያረጋችሁ አሁንም እኛም እየቀደሙ አይታቸዋል። ይህ እንጨት ነው የደምጠጣው ደግሞ በንጹህ ሰሃን አድርጋችሁ መጠቅለል ይቻላል ማለት ነው። አምረን የሚቆይ እዚህ አማራና እየሰመረ ሆኗል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። የቤት በደንብ ነው ያበሰልኳት ቀስ አድርግ የሰራን ቀንሽ ማለት ነው። እንደዚህ ጠፈፍ ያለች ምግብ መስራት ይቻላል ማለት ነው። በጣም ጣፋጭ የሆነ ሀላዊያት ማለት ነው። አሁኔ ቅድሙ እንግዲህ አይታችሁታል። አሁን ደግሞ አሁን ጨምራለን። ነው ነው ነው እንጂ እንትን ይላል ማለት ነው የረዝማ ቪዲዮ ስለዚህ እንደዚያርግን አያችዋ አተጣጠፊ እቋ ያሳያቸዋለሁ። እንደዚአርግ የተጠፋው አሁን ታጥፏል ማለት ነው። ስለዚህ በጋብሻ በሽኪያ ስታይል ማውጣት ይቻላል ማለት ነው። እና ደግሞ ለመዝጋትም ያስመቻል ማለት ነው። እንደዚህ አርጋችሁ መዝጋት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ቀስ እያደረጋችሁ እንዳይፈርስባችሁ ማለት ነው። ሸር ሰብስክራይብ እያረጋችሁ ቤተሰብነት ነው ማለት ነው። ቅንነት ለራስ ነው ምንም አይከፈልበትም። እና ደግሞ ሰብ ስትንደማመር እንዳያነሳብን አድርገን ቢያንስ አምስት ደቂቃ መቀመጥ አለብን ማለት ነው። አምስት ደቂቃ ቢያንስ የሰው ልጅ አምስት ደቂቃ መቀመጥ አለበት ማለት ነው። ሰው እንደዚህ እያደረጋቸው እስታይል ማውጣት በሌላ እስታይል ማውጣት ይቻላል። እኔ ግን ይህን የምንጠቅም ማለት ነው። እና እያበረታታን እየተበረታታን ብንሰራ አሪፍ ነው ማለት ነው። ይህ እንዳሳየዋችሁ አድርጋችሁ ከሰራችሁ በጣም ተወዳጅ ምግብ ነው። በጣም ጣፋጭ የሆነ ምግብ ነው። ውፍረትም ብዙም አይደለም። ለመወፈር የምትፈልጉ ራሱ የበጣም ቆንጆ ነው ማለት ነው። የአሁን ቤት አሁን በጣም መክሳት ይፈልጋሉ፣ ግን አንዳንዴ ያስፈልጋቸዋል ብዬ ነው ምሰራ ሰዎቹ ብለውም አይደለም አሁን የሚሰራ ግን ከቤት ምንም ካላው እያፈቀደለ ይሰራለው ማለት ነው። ግዴታዬ ነው ይሰራለው ማለት ነው። ያለውን ነገር ተጠቅሜ ብዙ ወጪ ሳላስወጣባቸው ማለት ነው። ጓደኞቼ ሰላማችሁ ይዛለች የምጨርስን በበላይ ላይ ምን እንቀባለን? እንቁላል ማለት ነው። እንቁላል እንቀባዋለን ማለት ነው። ስለዚህ እስከ መጨረሻው አብራችሁ እንድትቆዩ በትህትና እጠይቃለሁ። ሰላም ቆዩ፣ ጨርሰን ልገናኝ የምታበረታት እጅ ጋርጌ አመሰግናለሁ እጅ ጋርጌ ቅንነት ለራስ ነው። ነገ ለልጆቻችን ጥለነው የምንሄደው አሻራ መሆን አለብን ማለት ነው። ሀገራችን ኢትዮጵያ ሰላም ያርግልን፣ ሰላም ያርግልን ህዝቦቿን ብዙ ሳናበዛ ማለት ነው። ማራ የሰማራ እየጨርሻለሁ ማለት ነው። ውድ ጓደኞችን እኔም ማሳያችሁ ትክክለኛውን ነው። እኔ እቺ ነገ ሰባራ መባል አልፈልግም እና በደንብ ለኢትዮጵያ ሳይሆን እውቀቴን ላካፍላችሁ ብዬ ነው። እንደዚህ አድርጋችሁ ከሰራችሁ በጣም ተወዳጅ ምግብ ነው ማለት ነው እና ሰላም ቆይልኝ አሁን ወደ ፈረን እንትደዋለን ማለት ነው። ደዋለ ግማሽ ሰዓት በኋላ እንገናኝ ማለት ነው። እኔ ያማረ ይመስላል። አያችሁት አሁን ይበስሏል። እዩት ከሽ ከሽ ነው ሚያጅናው፣ በጣም ተመራጭ ነው ማለት ነው እና ዛሬ ይሄን ይመስላል የሰራሁት ማለት ነው። እንደዚያ አድርጋችሁ ማብላት ትችላላችሁ፣ ማብላት ትችላላችሁ ማለት ነው። በቀላሉ እንደዚህ አድርጉ መስራት ይቻላል ማለት ነው። አያችሁት፣ ታሽሯችሁ በጣም ነው የሚያምር ማለት ነው። ውድ ቤተሰቦች በሌላ ቪዲዮ ውስጥ የምንገናኝ፣ ሰላም ቆዩልኝ። መልካም ጊዜ እየተመኘው በዚህ እንሰናበታለን ማለት ነው። መልካም ሁኑ። በጣም ተወዳጅ እና በጣም ጣፋጭ የሆነ ምግብ ነው። ሰርታችሁ ብሉም ሰርታችሁም ላሰሪዎቻችሁ አብሉ ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ፣ ሰላማችሁ ይብዛል። ይህ ሎን እንደዚህ የሆነ እንደዚህ ነው። ይህ ባዶ ነው፣ የበሰለ ነው እና በስሏል ማለት ነው። ሰላማችሁ ይብዛል። በሌላ ቪዲዮ ውስጥ የምንገናኝ፣ ሰላም ቆዩልኝ።